ዋጋ ያለው አመራር ፍሬያማ አመራር ውጤታማ አመራር የምታይ የለየኸውን ለይተ የምታወጣ ያወጣኸውም ለድሃ ትሩፋት ሲሆን ምግብ ሲሆን ልብስ ሲሆን ለማየት የምትችል መሆን አለብህ ዝም ብሎ መጣ ተቀመጠ ሄደ መሆን የለብህም ዝም ብሎ መጥቶ ተቀምጦ መሄድ ሲዝንን ጊዜን ማባከን ነው ዌልዝ ማባከን ነው ስራበት ባለህበት ቦታ ስራ ስትሄድ ታሪክ ማለት ቀሪ ስም ነው። አቶ እንትና በነበሩ ጊዜ የሚባል ነው። ወረዳም የሚሆን ዞን የሚሆን ሚኒስትሪም የሚሆን ሀገርም የሚሆን ባለበት ጊዜ ቁም ነገር የምትሰራ ሁን። ያንን ካደረግ ማንም ቢያሽካካ በታሪክ መነፅር ቦታህን አታጣው፣ አታጣው። ካልሰራስ ማን ይናገርልሃል? ስትሄድ እኮ የሚናገር ፒያር የለም። ፒያሩ የአዲሱ አለቃ ፒያር ነው የሚሆነው። የሚናገርልህ ትተህ ሄድከው ስራ ብቻ ነው። በሱ ጊዜ የሚያስብለው ስራ ብቻ ነው። አንዳንዶች አሁን ስማቸውን መጥራት ማስታወስ የምንቸገረው በምን እናስታውሳቸው? መጡ ሄዱ፣ ነው መጡ ሄዱ። ማስታወስ አይቻልም። መጣ ሰርተህ የሚጨበጥ የሚታይ ነገር አድርገ ማለፍ አለብህ።